ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ይህ ወሬ ፕላስ ነው። ግብፅ ሳውዲ አረቢያና ሌሎች ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኝ ተሰምቷል። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹ ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል። የግብፅ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር የለም። ከግብፅ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ የተወጣጡ የባህር ኃይል አባላት በዚህ ልምምድ ላይ እየተሳተፉ ይገኛሉም ብሏል። ቀይ ሞገድ ወይም ሬድ ዌቭ የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ህዳር 2 ቀን 2018 ዓ ም መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥልም ጠቁመዋል። ልምምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆነ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች፣ እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑም ተገልጿል። ልምምዶ ታሳቢ ያደረገው በተሳታፊ የባር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምምድር ለመለዋወጥ ነው ሲል መረጃውን መላክቷል። በወታደራዊ ልምምዱ ዙሪያ የሶማሌው ሄራን ኦንላይን ባስነበበው ዘገባ ኢትዮጵያን ጨምሮ በቀጠና የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁመዋል። ኢትዮጵያ አሁን በወቅታዊ የቀይ ባህር ደህንነት ዝግጅት ውስጥ ባትካተትም ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኑን ዘገባ መላክቷል። በሌላ በኩል ግብጽ በጅቡቲ አዲስ ወደብና የሎጂስቲክ ማዕከላትን ልትገነባ እንደሆነ ተሰምቷል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብፅ ትልቅ ኢንቨስትመንት እንቅስቃሴ ልታደርግ መሆኑን ከሰሞኑ ይፋ አድርጋለች። ይህም ግብፅ አዲስ የወደብና የሎጂስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብፅ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልኡካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚ ጠበቅ የተለያዩ ሚዲያዎች እየዘገቡት ይገኛሉ። የትብብር መሰረት የተጣለው ህዳር 3 2025 በግብፅ ልኡካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣናት ሊቀመንበር አቡበከር ኦማር ሀዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብፅ ምክትል ጠቅላይ ሚኒስትር ካማል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁመዋል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብለዋል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነች ኢትዮጵያ ኤርትራ ነፃነቷን ከወሰደች ከሶስት አስርት ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆይቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው። በሌላ በኩል ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብፅና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን፣ ይህ ጉዳይ ግን ያያባል ከጅባ አያስጥልም ነው በሚል አንድ ተንታኝ ተችቷል። የጅቡቲን አካሄድ የተመለከተም አንድ ሰፊ ትንታኔ ከሰሞኑ ይፋ ሆኗል። የጅቡቲ ግብፅን ወደ ምድሯ ማስጠጋትና የታጆራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሑፉ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነም እንዲህ ሲል ያብራራል። ጅቡቲ ኢኮኖሚዋ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻ ሳይሆን ምርኮኛም ጭምር ነች። የጅቡቲ ጂዲፒ አራት ቢሊዮን ዶላር ገደማ ሲሆን ሁለት ቢሊዮን ዶላር ገደማ የሚሆነውን ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎት በመስጠት ነው። ይህ ማለት 50 በመቶ የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲ ኢትዮጵያ የጅቡቲን ወደብ በክራይ መጠቀሟን እንድትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠናዋ የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ በአዳን ሀገራት መሬቷን ቆራርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ 50 ሚሊዮን ዶላር በሊዝ እያከራየች ከዚ ከዚያም በአመት 300 ሚሊዮን ዶላር ብቻ የምታገኝ ሲሆን ይህም የጂዲፒዋ 10 በመቶ ብቻ ነው በማለት አብራርተዋል። ጅቡቲ በቀጠናው ከፍተኛ የንጹህ ውሃ መጠጥ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሌትር ወይም 20000 ኩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን፣ በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኗን በቀን ወደ 100 ሚሊዮን ሌትር ከፍ ለማድረግ እየሰራሽ መሆኑን ያስታውሳል። ጅቡቲ ኢኮኖሚዋ 50 በመቶ የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚህ ጋር ተያይዞ የኢትዮጵያን የረጅም ጊዜ ጠላት በድፍረት ወደ ምድሯዋ መጋበዟና የታጆራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባ የታጅ ወራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለማው የኢትዮጵያ ገበያን መሠረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያውን ያቀርባል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይና አማራ ክልል የሚያገናኝ ደረጃውን የጠበቀ መንገድ የመሰረተ ልማት ከኢትዮጵያ መንግስት ጋር መስራቱ አይቀርም። በዚህ ሂደት ውስጥ የሚመነጭ ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጆራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጆራ ልታዞር ትችላለች። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲ አካሄድን ተችቷል። ይህ ወሬ ፕላስ ነው።